ሰላም ጤና ስጥልኝ የክንፋ መረጃ ቤተሰቦቻችን የቀድሞ የኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል ዋና ዳይሬክተር የነበሩት የሰብአዊ መብቶች አማካሪና ተመራማሪ አቶ ያሬድ ኃይለማርያም በዘወትር ቅዳሜ የመልእክተ ቅዳሜ ዝግጅታቸው የተለያዩ የሰብአዊ መብት ጉዳዮችን የሚመለከቱ ርዕሰ ጉዳዮችን በስፋት ይዳሰሳሉ በዛሬው የጥቅምት 15 2018 ዓ ም የመልክተ ቅዳሜ ዝግጅታቸው አስቻይ ሁኔታዎች ለምርጫ ወይስ ለሽግሽግ መንግስት በሚል ርዕስ ስለ ምርጫና ግጭት እንዲሁም ግጭትና የሽግሽግ መንግስት በማለት ሁለት ክፍል ያለውና ምርጫውን የተለያዩ ሽፋኖች በመስጠት ማራዘም፣ ምርጫው በመራዘሙ ሊፈጥረው የሚችለውን ቁጣ፣ ምርጫው የዘለላቸው ክልሎች፣ ምርጫው የማይካሄድባቸው ክልሎችና ሌሎች ሀሳቦችን በማንሳት ለመዳሰስ ሞክረዋል። እኛም ጽሑፉን እንደሚከተለው እናቀርበዋለን። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። የዛሬው የመልዕክተ ቅዳሜ ዋነኛ ትኩረት ኢትዮጵያ ዛሬ የምትገኝበት ጠቅላላው ሁኔታና የፖለቲካው አውድ ለምርጫ ነው ወይስ ለሽግሽግ መንግስት ምስረታ አመች የሆነው የሚለውን ጥያቄ መሬት ላይ ካለው ተጨባጭ ሁኔታዎች በመነሳት መዳሰስና የውይይት ሀሳቦችን ማጫር ነው። ከሁለት ቀናት በፊት የሀገሪቱ ብሔራዊ ምርጫ ቦርድ በቀጣዩ ግንቦት ወር ለሚካሄደው የዓለም አቀፍ ምርጫ የጊዜ ሰሌዳ ማውጣቱንና ምርጫውን ለማካሄድ አስቻይ ሁኔታዎችን ማሟራታቸውን በመግለጽ ከፖለቲካ ፓርቲዎች ጋር ውይይት ማካሄዱ ተገልጿል። ለመገናኛ ብዙሀን ክፍት ባልነበረው በዚህ መድረክ ላይ በውይይቱ ከተነሱ ሀሳቦች አንዱ ሀገሪቱ ዛሬ የምትገኝበት ነባራዊ ሁኔታ ምርጫ ለማስካሄድ አስቻይ ስላልሆነ እንዲራዘም የሚጠይቅ እንደሆነ መረጃው የደረሳቸው መገናኛ ብዙሃን ገልጸዋል። ይህ ጥያቄ አግባብነት ያለው ቢሆንም የተነሳበት መንገድ ግን ሀገሪቱ የዛሬ አምስት ዓመት ያካሄደችውን የብልጽግና ስልጣን ያጸናውን ምርጫ ሂደትና ተመሳሳይ ጥያቄ በድረ ምርጫ ወቅት መነሳቱን አስታወሰኝ። ያኔ ሀገሪቱ አሁን ባለችበት ደረጃ ግጭት ውስጥ ባትገባም በኦሮሚያ ክልል የነበረው የሰላም ሁኔታና የፌዴራል መንግስቱ ከትግራይ ክልል መስተዳደር ጋር የፈጠረው ውጥረት ዋነኛ ተግዳሮቶች የነበሩ ሲሆን በላዩ ላይ የኮቪድ-19 ወረርሽኝ መከሰት ምርጫውን በተወሰነ ጊዜ ለማራዘም ምክንያት ተደርጎ ነበር። የምርጫውን መራዘም ተከትሎም ሀገሪቱ ያስተናገደችው ቀውስ፣ ግጭትና አልፎም የትግራይ ጦርነት ሀገሪቱን በብዙ መልኩ ብዙ ዋጋ አስከፍሎ ዳፋው ለዛሬ ላለንበት እጅግ አስፈሪና አሳሳቢ ሁኔታ ዳርጎናል። በዚህ ጽሑፌ በመጀመሪያ ምርጫና ግጭት፣ በማስከተልም ግጭትና የሽግሽግ መንግስት በሚሉ ሁለት ርዕሶች ሀሳቤን ጠቅላላ አድርጌ አቀርባለሁ። ሀ. ምርጫና ግጭት። ባለፈው ምርጫ የአገዛዝ ስርዓቱ ሁለት መሠረታዊ ችግሮች ወይም አደጋዎች ከፊቱ ተደቅነው ነበር። የመጀመሪያው ገዢው ኃይል ወጣቶች ባደረጉት የህዝባዊ እምቢተኝነት ትግል የመጣውን የፖለቲካ ለውጥ በመጥለፍ በግርግር የተፈጠረ በመሆኑ ከህዝብ በሚገኝ ድምፅ ስልጣኑ ቅቡልነት እንዲያገኝና መደላደሉን ዲሞክራሲያዊ በሚመስል መልኩ አስተካክሎ ነበር። በመሆኑም ምርጫው ብቸኛ የቅቡልነት ማረጋገጫ መንገድ ስለሆነ ሂደቱን መከተል ነበረበት። ሁለተኛው ህዝቡ በለውጥ ፍላጎት ስሜት ውስጥ ስለነበርና የአገዛዝ ስርዓቱ ደግሞ ከነበረው አምባገነናዊ ስርዓት ከኢህአዲግ ጉያ የወጣ በመሆኑ ጠንካራ ተፎካካሪ ከመጣ በቀላሉ ምርጫውን ሊሸነፍና ስልጣን ሊያጣ እንደሚችል ሳይታለም የተፈታ ሀቅ ነበር። እነዚህ ሁለት ስጋቶች ማናቸውንም ዋጋ ሀገሪቱን አስከፍሎም ቢሆን ስልጣንም በምርጫ ማረጋገጥ የግድ ስለነበር የአገዛዝ ስርዓቱን ሁለቱን አደጋዎች በቁርጠኝነት ለመጋፈጥ በመወሰን ከዚህ የሚከተሉትን ስልቶች በመንደፍ ወደ ምርጫ ገባ። አንደኛ፣ ምርጫውን የተለያዩ ሽፋኖች በመስጠት ማራዘም። ይህንንም ተከትሎ ለሚነሳው የህገ መንግስታዊ ጥያቄ ሽፋን ለመስጠት የይምሰል የምሁራን ውይይት በመክፈት የወቅቱን የጠቅላይ ፍርድ ቤት ፕሬዚዳንት ወይዘሮ መዓዛ አሸናፊን ከፊት በማስቀደምና አንዳንድ የህግ ምሁራንን ተንታኝ አድርጎ በማቅረብ አስገዳጅ ሁኔታዎችን ሲፈጥሩ እንዴት የህገ መንግስቱን አስገዳጅ የሆነው ምርጫ በአምስት ዓመት መካሄድ እንዳለበት የሚደነግገውን አንቀጽ ሊጣስ እንደሚችል ተከታታይ ውይይትና ክርክር በማድረግ ሊፈጽም ላሰበው ህገ መንግስታዊ ጥሰት የመንገድ ጠረጋውን አካሄደ። በወቅቱ በዚህ መድረክ ላይ የተሳተፉት አንዳንድ ታዋቂ የህግ ምሁራን ሂደቱ ካለፈ በኋላ መንግስት እንዳታለላቸውና የሰጡት ምክረ ሀሳብ ወደ ጎን በመተው የራሱን እቅድ ማስፈጸሙን ገልጸዋል። ለማንኛውም ልክ እንደ ቁጭ በሉ ኪሳው ላቂዎች ዶክተር አብይም የህግ ባለሙያዎቹንና የኢትዮጵያን ህዝብ አጭበርበረው ምርጫውን ለማራዘም ወሰኑ። ይህ የሆነበት ምክንያት ቀጣዩን እቅዳቸውን ለማስፈጸም ብቸኛው መንገድ ምርጫውን ማራዘም ነበር። ሁለተኛ የምርጫው መራዘም በትግራይ ክልል መንግስታዊ አስተዳደርን በተቆጣጠረው ህወሓት እና በሌሎች ጠንካራ በሚባሉ ተቃዋሚዎች ዘንድ ሊፈጥር የሚችለውን ቁጣ ጠቅላዩ ቀድሞ ተረድተው ስለነበር ሁኔታውን እንደ ጥሩ አጋጣሚ ወስደውታል። ይህን የምርጫ ጊዜው ይራዘም እና መራዘም የለበትም የሚለውን ጫፍ የረገጠ ሙግት ለጥጦ እና አጋግለው በማውጣት ከተቀናቃኞች ጋር ያለውን ውጥረት እንደ ቅራኔ እንዲባባስ በማድረግ ያንን ተከትሎ የሚመጣውን የፖለቲካ ቀውስ እንደ ጥሩ እድል በመውሰድ ተቀናቃኞቹን ከምርጫው ሂደት ማስወጣት የጠቅላይ ሚኒስትሩ ዋና እቅዳቸው ሆነ። ህወት ምርጫውን በወቅቱ አካሄዳለሁ የሚል ጠንካራ አቋምን ቀድሞውኑም ይገልጽ ስለነበር ይህ ተገዳዳሪና ለአብይ የቀጣይ አስተዳደር ዋነኛ እንቅፋት ይሆናል ተብሎ የሚገመተውን ሀይል ለመምቻና ከተቻለ ቆይቶ እሳቸው በጦርነት ወቅት እንደገለጹት ህወትን ዱቄት አድርጎ አየር ላይ መበተንና በኢትዮጵያ ፖለቲካ ውስጥ ታሪክ ሆኖ እንዲቀር ማድረግ ነበር። በመሆኑም ከህወሓት ጋር ጦርነት ለማካሄድ ጠቅላዊ ቆርጦ የተነሱት በዚህ ወቅት ነበር። ብዙ የፊት ፊታቸውን ብቻ የሚያዩ ሰዎች የትግራይ ጦርነት ህወሓት የሰሜን እዝን ስላጠቃ የተነሳ ይመስላቸዋል። ነገሩ ከወዲህ ነው። ሶስተኛ፣ ከህወሓት ቀጥሎ ለአብይ ስልጣን ዋነኛ ስጋት የነበሩት በኦሮሚያ ክልል ውስጥ የሚንቀሳቀሱት ተቃዋሚ ኃይሎች ነበሩ። በተለይም እነ ጅዋር መሐመድ ይመሩት የነበረው የክልሉ የፖለቲካ እንቅስቃሴ ለአብይ ዋነኛ ስጋት ነበር። ምርጫው በኮቪድም ሰበብ ሆነ በማናቸው ምክንያት መራዘም የለበትም የሚል ጠንካራ አቋም እንዲይዙ ማድረግና እሱን ተከትሎ የሚመጣውን የፖለቲካው እና መሻከር ወደ ግጭት እንዲያመራ በማድረግ እነዚህን ኃይሎች ከምርጫው በፊት ማስወገድ ሌላው የአብይ ዋነኛ ግብ ነበር። በተለይም ጅዋርና ልደቱ በአንድ የቴሌቪዥን ፕሮግራም ላይ ቀርበው ስለ ምርጫው መራዘም ያንጸባረቁት አቋም ለአብይ እቅድ እንደ ሰርግና ምላሽ ነበር። ሁለቱም ፖለቲከኞች እጅግ እልህ በተሞላውና ቁጣ በተቀላቀለው ውይይታቸው ምርጫው መራዘም እንደሌለበትና ከተራዘመም ከቀናት በኋላ በሀገሪቱ ውስጥ በህዝብ የተመረጠ መንግስት እንደማይኖር አበክረው መግለጻቸው የአብይ እቅድ መቶ በመቶ እንዲሳካ ሁኔታዎችን አመቻቸ። አብይ እነዚህን ሁለት ግለሰቦች ጨምሮ ሌሎች በምርጫው ሂደት ውስጥ ስጋት ሊሆኑበት የሚችሉ ተቀናቃኝ የፖለቲካ ኃይሎችን ከህወት በተማሮ ስልት መሰረት ከምርጫው በፊት አስቀድመው ማጥራት እንዳለበት በመወሰን ከእነዚህ ኃይሎች ጋር ግጭት ሊፈጥር የሚችልበትን መንገድ ማፈላለግና መቀመር ጀመረ። አራተኛ፣ ታዋቂ ወጣቱ አቀንቃኝ ሃጫሉ ሁንዴሳ የምርጫ ማስኬጃ ሰለባ እንዲሆን በአብይ አስተዳደር የተወሰነበት ይሄን ይመስላል። እነታዬ ደንደአና ዶክተር ሚደቅሳ ቆይተው እንዳረጋገጡልንም የዚህ ወጣት ግድያ ልክ እንደ አቶ በቲ ግድያ በአገዛዝ ስርዓቱ የተቀነባበረ እንደሆነ ገልጸውልናል። አጫሉን የበላው ይህ ክስተት ዋነኛ ግቡ የእሱን መገደል ምክንያት አድ የሚንቀሳቀሰውን ህዝባዊ ቁጣና ጥሩ አጋጣሚ በመቁጠር ጀዋር መሐመድን፣ በቀለ ገርባን፣ ልደቱ አያሌውን፣ እስክንድር ነጋንና ሌሎች በአብይ አስተዳደር ለቀጣዩ ምርጫ ስጋትና እንቅፋት ይሆናሉ የተባሉ ግለሰቦችን አፋፍሶ ምርጫው እስኪያልፍ ድረስ እስር ቤት ማጎር አዋጭ ስልት ነበር። የእነዚህ የፖለቲካ ፓርቲ መሪዎችና ጠንካራ ተፎካካሪ ሊሆኑ የሚችሉ ግለሰቦች መታሰር ሌላ ጥሩ እድል ለአብይ ይዞ እንደሚመጣ እውን ነበር። በመሆኑም የእነሱን መታሰር ተከትሎ በተለይም በኦሮሚያ የሚገኙ ጠንካራ ተፎካካሪ ፓርቲዎች አባሎቻችን ካልተፈቱ ወደ ምርጫ አንገባም የሚላ ሚላቋም ያዙ። አብይም የሚፈልገው ይህንኑ ስለነበረ ሰይ ስለተሰመረ እያለ ሁሉንም የስጋት ኃይሎችን ጥግ ማስያዙን ካረጋገጠ በኋላ ወደ ምርጫ ገባ። አምስተኛ ምርጫው ትግራይን አግልሎ ቤንሻንጉል ጉሙዝን ዘሎ በኦሮሚያ ክልል ዋነኛ ተገዳዳሪ የሆኑ ኃይሎችን ከጨዋታ ውጭ አድርጎ ትልቅ ድጋፍና አስፈሪ አቋም የነበራቸውን የፖለቲካ ፓርቲዎችና ንቅናቄ መሪዎች ቅሊንጦና ቃሊቲ እስር ቤቶች መሬት ላይ አስተኝቶ የነሱ ደጋፊዎች ናቸው የተባሉ አስር ሺዎችን በየማጎሪያው ጣቢያው አስሮ በሰላም ተጠናቀቀ። ምርጫው ነጻም ሆነ ፍትሃዊ የምርጫ መስፈርቶችን ባያሟለ ዓለም ተወጣጥረው በነበረው ግጭት ተኮር የፖለቲካ አውድ ውስጥ እንዲካሄድ በመደረጉ የተነሳ ሰላማዊ ምርጫ ማካሄድ ዋነኛ ትኩረት እንዲሆን ተደረገ። ብልጽግና ውጥረቱን ራሱ ፈጥሮ ፖለቲከኞችን አሸብሮ እል ውስጥ በመቅተት የግጭት ድባብ እንዲፈጠር በማድረጉ የተነሳ የዓለም አቀፍ ምርጫ ታዛቢዎች፣ ሁኔታ ሀገር በቀል የሲቪክ ማህበራት ዋነኛ ትኩረታቸውን የነጻና ፍትሃዊ ምርጫ መካሄድ ሳይሆን አንድም ጥይት ኮሽስ ሳይል እና ሰው ሳይሞት ሰላማዊ ምርጫ ማካሄድ የብልጽግና ስኬት ሆኖ እንዲቆጠር አደረገ። ከዚህም የተነሳ ምርጫው ተካሂዶ ውጤቱ እንደተገለጸ ዓለም አቀፍ ማህበረ ማህበረሰቡ ሀገሪቱ ደም አፋሳሽ ሁኔታን በጥንቃቄ ተሻግራ ሰላማዊ ምርጫ በማካሄዷ እንኳን ደስ ያላችሁ የሚል የአብይ የስልጣን አያያዝ ስልት በማድነቅ የደስታ መግለጫቸውን ያጎርፉት ጀመር። በሀገር ውስጥ ያሉና የማሰላሰል አቅማቸውን የተነፈጉ አንዳንዶቹም፣ በሲቪል ማህበራት ስም የሚነግዱ የገዢው ፓርቲ ተደማሪ ደጋፊዎች ትልቅ ድግስ በመደገስ እስር ቤት ውስጥ ያቆራቸውን ተቃዋሚዎች በመዘንጋት ለአብይ እንኳን ሰላማዊና የተሳካ ምርጫ አካሄድክ በሚል ካባና ሰርተፍኬት በመሸለም የእቅዱ ዋነኛ አስፈጻሚ ሆነው ተከሰቱ። ስድስተኛ አብይ ነጻና ፍትሃዊ ባልሆነ ምርጫ ስልጣ ኑን ካደላደለና ምክር ቤቶቹን ከሰየመ በኋላ ሙሉ ኃይሉን በማሰባሰብ መቀሌ የመሸገውን የህወሓት ኃይል ለመፋለምና አየር ላይ ተበተነ ዱቄት አድርጎ ለማስቀረት ኢሳያስን ይዞ መዶለት ጀመረ። ህወሓትን ታሪክ አድርጎ የማስቀረት ህልሙ ባይሳካለትም የትግራይን ህዝብ ግን ላለፉት አምስት አመታት ከሀገሪቱ የፖለቲካም ሆነ ሌሎች ተሳትፎዎችና ተጠቃሚነት ሙሉ በሙሉ በማስወጣት ክልሉንና የክልሉን ህዝብ ከሲኦል ጥግ ወስዶ ጭካኔን፣ ክፋትን፣ ነውረኝነትንና የወንጀል አይነቶችን ሁሉ ፈጽሞና አስፈጽሞ ከወሰዳቸው የሲኦል ገደን በፕሪቶሪያው ስምምነት ስም መለሳል። የትግራይ ህዝብ ከደረሰበት ሰቆቃና ከተፈጸመበት አሰቃቂ ዓለም አቀፍ ወንጀል በስነ ልቦናም ሆነ በመዋለ ተቋም ለማገገም ብዙ አስርት ዓመታትን ይወስድበታል። ሰባተኛ፣ አብይ ባለፈው ምርጫ የአጫሉ ነፍስ ጭዳ አድርጎ እነ ጀዋርን፣ ልደቱን፣ በቀለ ገርባን፣ እስክንድርና ሌሎች በርካታ ተቀናቃኞችን ከፖለቲካ ጨዋታ ውጭ ከማድረጉም በላይ ህወሓትን በመታ ማግስት ደግሞ ለቀጣይ ስልጣኑ ስጋት የሚሆኑትን ኃይሎች ለማክሰም ወዲያው ስራ በመጀመሩ የአማራ ክልል ጦርነት አዋጪ የብልጽግናው ኃይል ስልት ሆነ። ይኸው አማራ ክልል ውስጥ ከፋኖ ጋር የተጀመረው ጦርነት ወደ ሶስት ዓመት እየተጠጋው ሲሆን አብይ ለቀጣዩ የምርጫ መሸጋገሪያ እንዴት ሊጠቀምበት እንደሚችል እየቀመረ ይመስለኛል። ለጊዜው ግን ቀጣዩን ምርጫ ለማራዘሚያ ዋነኛ ምክንያት ተደርጎ እንዲቆጠር ማድረግ ችሏል። ቀጣዩን ምርጫ ለማራዘም ከፊታችን ሌሎች አዳዲስ ምክንያቶችን እየተመቻቹ ሲሆን አንዱ ሀሳብን ታሳቢ ያደረገ እና ይፈነዳ በቋፍ ላይ ያለው ከኤርትራ ጋር አብይ የጀመረው የጦር ጉሰማ ነው። ይህ ጦርነት እንደ ህወሓት ያሉ ውስጣዊ ኃይሎችን ከማሳተፉም በላይ ከፋኖ ጋር እየተካሄደ ያለውን ጦርነት ወደ ሌላ ደረጃ ሊወስደው ስለሚችል አብይ ይህንን ግርግር ለቀጣዩ ምርጫ ማራዘሚያ ዋነኛ ምክንያት አድርጎ ለመጠቀም ከወዱ ዝግጅቱን እያጠናቀቀ ይመስላል። ለግጭትና የሽግሽግ መንግስት፣ እንዲህ የአብይ መንግስት ስልጣኑን ህጋዊ ለማስመሰል ምርጫውን እንደ ብዙዎች አምባገነናዊ ስርዓቶች እንደ አንድ ስልት ተጠቅሞበታል። አሁንም በዚህ መልኩ ምርጫውን መሰረት ያደረገ የስልጣን ማራዘሚያ ዝግጅት በማድረግ ላይ ይገኛል። ግጭት በሌለበት ነገር ግን አፈና በተንሰራፋበት አምባገነናዊ ስርዓቱ ውስጥ የሚካሄዱ ምርጫዎች ትልቁ ተግዳሮቶቻቸው የአገዛዝ ስርዓቱን ከጆሮ ከመገልበጥ አንስቶ ሌሎች ጥንቃቄ የተሞላባቸው የማጭበርበር ስልቶች በመንደፍ ምርጫውን በአሸናፊነት ማጠናቀቅ ነው። የአብይ አስተዳደር ከሌሎቹ አምባገነኖች ለየት የሚያደርገው የግጭት አውድን ሆነ ብሎ የምርጫውን ሄደ ለመቆጣጠሪያ እንደ ዋና ስልት መውሰዱ ነው። ግጭት በተንሰራፋበት ሁኔታ ውስጥ የሚካሄደው ምርጫ ዋነኛ ትኩረቱ ከላይ እንዳልኩት በሰላም የመጠናቀቁ ሁኔታ ብቻ ነው። ለማንኛውም ብልጽግና ሀገሪቱን እያስተዳደረበት ያለው ዋነኛ ስልት ቅራኔዎችን ሆን ብሎ መፍጠርና ማራገብ፣ ቅራኔዎችን ወደ ጦርነትና ግጭት እንዲያምሩ መደላደሎችን መፍጠር፣ ከዛም ግጭቶችን ተጠቅመው የምርጫ ተቀናቃኞችን ማስወገድና ምርጫውን ያለ ጠንካራ ተፎካካሪ አካሄዶ ውጤቱን መቆጣጠር ነው። ይህ ስልት ግን ሁሌ አዋ ተዋጭ የማይሆንባቸው ሁኔታዎች ይፈጠራሉ ዛሬ ኢትዮጵያ የምትገኝበት ሁኔታ በምንም መልኩ ምርጫ ለማካሄድ የሚያስችል እንዳልሆነ ማንም በቂ የፖለቲካ ግንዛቤ የሌለው ሰው እንኳን የሚረዳው ነው ብልጽግና ባለፈው ምርጫ ሆነ በሰሞኑ በተካሄደው ምክክል ሁሌም ራሱን ይዞ የሚቀርበው ምርጫውን በጊዜው እንዲካሄድ የሚፈልግ መሆኑ ሲሆን ምርጫው ይራዘም የሚል አጀንዳ በሌሎች ኃይሎች እንዲራገብ የሚያስችሉ ምርጫውን እንዲካሄድ የማያስችሉ ሁኔታዎችን መፍጠር ግን የገዥው ፓርቲ ተልዕኮ ነው ለማንኛውም ኢትዮጵያ ዛሬ የምትገኝበት ሁኔታ ግን ብልጽግና የፈጠረው ቢሆንም የሚቆጣጠረው ግን አይደለም ከብልጽግና ሌት አልፎ የራሱን መቃብር አርቆ የቆፈረበት እውነታ ጋር ተፏጧል። ኢትዮጵያ ዛሬ ከዚህ በሚከተሉት ምክንያቶች ምርጫ ለማካሄድ ከሚያስችሉ ሁኔታዎች በብዙ ሺህ ማይልስ ርቃ ትገኛለች። አንደኛ በአማራ ክልል ሙሉ በሙሉ ሊባል በሚችልና በኦሮሚያ ክልል በከፊል ያሉት ግጭቶች በሁለቱም ክልሎች ብቻ ሳይሆን በአጎራባሽ ክልሎች ምርጫ እንዳይካሄድ የሚያደርጉበት ደረጃ ደርሰዋል። በሰላም ወጥቶ መግባት የተሳነው ህዝብ ምርጫ ሊያካሄድ የሚችልበት ሁኔታ እጅግ የራቀ ነው። ሁለተኛ ትግራይ ክልል ውስጥ ያለው ሁኔታ ለዳግም ግጭት የተቃረበ ከመሆኑም ባለፈ በክልል ውስጥ ያሉ ኃይሎች መቃቃርና ከፌዴራል መንግስቱ ጋር ያላቸው ግንኙነት መሻሻል አለመቻሉ የክልሉን ሰላም አደጋ ውስጥ ከጡታል። በመሆኑም ትግራይ ካለፈው ጦርነት ሳታገግም ለሌላ ዙር ግጭት እየተመቻቸች ስለሆነ ለምርጫ ዝግጁ አይደለችም። በአፋር፣ በቤንሻንጉል ጉምዝ፣ በጋምቤላና በሶማሊያ ክልልም ያለው የሰላም መታጣት እንዲሁም ምርጫ ለማካሄድ አመቻ አይመስልም። ሶስተኛ ምንም እንኳን ምርጫዎቻችን ብዙውን ጊዜ የሚካሄዱት በዓለም አቀፍ ማህበረሰቡ ከፍተኛ የበጀት ድጉማ ቢሆንም መንግስት አሁን ከገጠመው ከፍተኛ ኢኮኖሚ ቀውስና የገንዘብ አቅም መዳከም አንጻር ነጻና ፍትሃዊ ምርጫ ለማካሄድ የሚያስችሉ መደላደሎችን ለመፍጠር ሀገሪቱ ያለ በት የኢኮኖሚ ሁኔታም እንዲሁ አንዱ ተግዳሮት ነው። ጦርነት፣ ድሮኖችና የብልጽግና የቅንጦት ፕሮጀክቶች ያቆረቆዙት የኢኮኖሚ አቅም ምርጫን ሊሸከም አይችልም። አራተኛ፣ የፖለቲካ የሲቪክና የሚዲያ ምህዳሩ ሆን ተብሎ ዳግም እንዲጠብና በግጭት አውድ እንዲደናቃቀፍ በተደረገበት በዚህ አስፈሪ ሁኔታ ውስጥ ምርጫ ማድረግ ሌላው ፍጹም አስቻይ ሁኔታ አለመኖሩ የሚጠቀስ ምክንያት ነው። ኢትዮጵያ ዛሬ እንደ ሀገር የመቀጠል እድሏ ጥያቄ ውስጥ የወደቀበት፣ የማዕከላዊ መንግስቱ ክፉኛ የተዳከመበት፣ መንግስት በሀገሪቱ ህግና ስርዓት ማስከበር አቅቶት በየቦታው ስርዓት አልበኝነት የነገሰበት በርስ ጦርነቶች የተንሰራፉበት ታጣቂ ኃይሎች ሰፊውን የሀገሪቱን ክፍል በተቆጣጠሩበት በመንግስት ተቋማት ውስጥ የተንሰራፈውን የሙስና ሰንሰለት ራሱን የአገዛዝ ስርዓቱን ተብትቦ በያዘበት ዝርፊያና አፈና የዕለት ተዕለት ክስተቶች በሆኑባት ዛሬዋ ኢትዮጵያ ምርጫ የቅንጦት ጊዜ ሂደት ነው። ዛሬ ኢትዮጵያ ለመታደግ ብቸኛውና አዋጩ መንገድ በአስቸኳይ የሽግሽግ መንግስት ምስረታ የሚካሄድበት ሂደት ላይ ማተኮር ነው። የሽግሽግ መንግስት በሁለት መንገድ ሊመጣ ይችላል። አንደኛ፣ ገዢው ብልጽግና ሀገሪቱን ማስተዳደር ያቃተው መሆኑን ተገንዝቦና ነገሮች ሙሉ በሙሉ ከቁጥጥር ውጭ የሚወጡ ከሆነ ሀገሪቱም ከመብታተን እንደማትተርፍና እጅግ አውዳሚ የሆኑና መጨረሻቸውን መገመት የሚከብዱ የእርስ በርስ ግጭቶች ከፊታችን መደቀናቸውን ተረድቶ በራሱ ተነሳሽነት ለሚካሄደው የሽግሽግ መንግስት ምስረታ መዘጋጀትና ሁኔታዎችን ማመቻቸት ነው። ለዚህ ከሁሉም ታጣቂ ኃይሎች ጋር የተኩስ አቁም ስምምነት ከማድረግ ጀምሮ ሁሉንም ባለድርሻ አካላት ያሳተፈ የሽግግር ሂደት የሚኖርበት እድል ማመቻቸት ነው። ከአብይ አህመድ የስልጣን ፍላጎትና በእሳት የመጮት ድፍረት በመነሳት ይህ የመሆኑን እድሉ እጅግ ጠባብና ለዜሮ የቀረበ መሆኑን መገመት ቀላል ነው። ሁለተኛ ሌላውና የቀረው አማራጭ ግን ለአብይ የሚተው ሳይሆን አብይን የሚያስገድድ ሁኔታ መፍጠር ነው እሱም ፍጹም ሰላማዊ የሆነ ህዝባዊ እምቢተኝነትን በማቀጣጠር የአገዛዝ ስርዓቱ እንዲንበረከክ ማድረግ ነው ይህን ማድረግ ለብዙዎች ከባድና የማይቻል መስሎ ቢታይም ባለፉት ሳምንታት ደጋግሜ እንደጻፍኩት የአብይ አገዛዝ ስርዓት እጅግ አነስተኛ በሆነ መስዋዕትነትና እጅግ በተፋጠነ አጭር ጊዜ ውስጥ ማንበርከክም ሆነ ሙሉ በሙሉ ከስልጣን ገሸሽ እንዲል በማድረግ የቀጣዩ ሰላማዊ የሽግሽግ ሂደት ተሳታፊ እንዲሆን ወይም ከሂደቱ እንዲወጣ ማድረግ የሚያስችል ሁሉን አሳታፊ የሆነ ሰላማዊ ህዝባዊ እምቢተኝነት ቋሚተኝነት በሀገሩ ማቀጣጠል ሲቻል ነው። እንደ አብይ ፍላጎትና ስሌት ሁሉም የፖለቲካ ኃይሎች ጫካ ቢገቡና በኃይል ቢገጥሙት ምርጫው ነው። ሶፉ መር ዋሻ ውስጥ ቁጭ ብሎ ሰሞኑ ባካሄደው ዲስኩር ላይ ወዳጆቹ ስለ ሰላም ማውረድ አስፈላጊነት ሲነጋገር የሰጠው ምላሽ አብይ ያለ ግጭትና ጦርነት መኖር እንደማይቻል የደመደመ ሰው መሆኑን ጥሩ ማሳያ ነው። ጦርነት ምንም ያህል አውዳሚ ቢሆንም ለተደላደለ መንግስት ግን ጊዜያዊ መግዣ ነው። የትግራዩ ጦርነት ሁለት ዓመት ወስዷል። የአማራ ክልሉ ጦርነት ወደ ሶስተኛ ዓመት የተሸጋገረ ነው። በኦሮሚያ ክልል የሚካሄደው ግጭትና ጦርነት እንዲሁም በአገዛዝ ስርዓቱ ዕድሜ እኩሌታ ሊሆነው ነው። ጦርነቶች ሥርዓቱን ቢያዳክሙም አልጣሉትም። ከኋላችን የተነሱት እነ ኔፓልና ማዳጋስካር ግን በሁለት ሳምንት ባልፈጀ የጄንዚዎች ንቅናቄዎች መንግስት መቀየር ችለዋል። ለዛሬ ያዘጋጀንላችሁ ይህንን ይመስል ነበር። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ።